በእርግጠኝነት ፍቅር የሰጠችኝን ብር ብታይ፣ አደይ እንኳንም አደረግከው ደግ አደረግ፣ እንኳን ብር አገኘህ እኔም ላይ ይሄ የሆነ ብለች ነበር የምታስቢው። አይደመቀ ከኔ ከተላብሬ የተቀኑ የተቀልሶ የመጣ ፈረን ከምን ያደርግልሀል? ይበረክትልኛል ብለ ነው ይሄ ከአንቺወት ጋር ምን አገናኘው? አንችም ከዛ ቤት መውጣትሽ ጥሩ ነው። ከዛ ሴጣን ትገላገያለሽ። በቃ አንቺም እንኳን ወጣሽ፣ እኔም ብሩን አገኘው። አይደመቀ ብሩን ከየት አምጥታ እንደሰጠች አታውቅም? አልነገረችህ ጌትም ጣም ጣውን ምን አገባኝ? ዋናው ብሩን መስጠቷል። አይሉ እኔ የደፎበትን የኔን ደሞዝ ብሬን ጨምራን የሰጠች ማለት። ደሞዝ ስ ፍቅር ነች? እንዲ ደሞዝ የምከፍልሽ? አዎ፣ ባርኮት ለሱ አይልክላትና እሷ ነበረች ደሞዝ የምሰጠኝ። ግን እስካሁን አንዴም እንኳን ሰታኝ አታቅ። የምርሽን ነው አዴ? አዎ። እና ፍቅር ገና ተማሪ ናት፣ ስራ የላት። ከየታምታ ትሰጣለች? ቺፉን ቃ ደሞዚሽን ጭራሽ ስታሻታቅ ማለት ነው። አደይ መቼም ለአንዴ ለመከራ የተፈጠረች ፍጥረት ሳትሆን አትቀርም። እና አሁን ደግሞ ደመቀ ከፍቅር ጋር ተሻርኮ ያላሰበችውን በደልና መከራ አድርሶባታል። በጣም የምታምነው እና በእውነትም እንደ ልብ ጓደኛዬ ነው ብላ ያቀረበችው ደመቀ ዛሬ በምን ምክንያት እንደሆነ በማታቀው ምክንያት የፍቅር ጉዳይ አሸንፎት እሷን ከቤት እንድትወጣና እንድትሰቃይ አድርጓታል። ይሄን በጣም የገረማት አደይ ለንጉስ የት አለ ደመቀ? እንዴት ደመቀ በኔ ላይ ይህንን ያደርጋል? ከማንም በላይ እኮ የማምነው ሰው ነበረ። ከምትጠላኝ ወይም ደግሞ በጥርጣሬ ከምታይኝ ፍቅር ጋር ተደርቦ እንደዚህ አይነት በደል እንዴት እንዳደረሰብኝ ግራ ገብቶኛል። ትላንትና በሀሰት ሲመሰክርብኝ አይኔንና የሰማሁትን ማመን አቅቶኝ ነበረ ብሏለች። ደመቀም አደይን ሰላም ሌላት ሲመጣ በጣም ተናዳና ተርበት ብታ ጠብቀዋለች። በጣም ነው የገረምከኝ ደመቀ፣ እንዴት በእኔ ላይ ይሄንን ታደርጋለህ? ስትለው አደይ እኔ ያደረግኩትን ነገር ብትሰሚ ኖሮ እንኳንም አደረግከው ነው የምትይኝ። ጠቅለል አድርጋ ደህና ብር ሰጥታኛለች ይላታል። ብሩ ኮ የራሴ ነው፣ እሷ ከየት አምጥታ ትሰጥሃለች? እኔን ኮ ስንት አመት ስታሰራኝ አልከፈለችኝም ትሏለች። ደመቀ በፍጹም ያላሰበውን ነገር ነው እና የሰማው በጣም ይደነግጣል። ብሩ የኔ ነው እያልሽ ነው? እንዴት ሊሆን ቻለ ይላታል። የፈሰራውትን እኮ እሱ አትሰጠኝም ባርኮት የሚልክላትን ብር አንድ ላይ እያጠራቀመች ነበረ ለእኔ ደሞዝ የምትሰጠኝ ከረጅም ጊዜ በፊት ግን መስጠቷን አቁማለች። አንተ ዛሬ ተቀበልኩት የምትለው ረብጣ ገንዘብ ለእኔ ወይም ደግሞ የስራ ደሞዝ የነበረ ፍቅር ያንን ነው ያደረገችው ስትለው። እጅግ በጣም ደመቀ ይበታጫል ምክንያቱም በፍጹም ያላሰቡና ያልገመተው ነገር ነው የሆነው። አደይን እጅግ አርጎ የሚወዳትና የሚያከብራት ደመቀ በተዘዋዋሪ መንገድ የወሰደው የአደይን ገንዘብ መሆኑን ሲያውቅ እጅግ በጣም ይጸጸታል። ለዚህም ደግሞ ዋጋዋን ታገኛታለች፣ ትከፍላታለች። ፍቅር በደስታ የላትም ማለት ነው በፍቅር ህይወቷ ስለዚህ ይህን ሁሉ ያደረገችው አደይ ናት ብላ ታስባለች። ምክንያቱም በአጋጣሚም ሆነ እንዲሁ በምክንያት ሆነው አደይን ሰው ስለሚወዳት አደይ እዛ ቤት እስካለች ድረስ የኔ የፍቅር ህይወት አይስተካከልም ብላ ስለምታስብ አደይን ባገኘችው አጋጣሚ ከዛ ቤት ማስወጣት ትፈልግ ነበረ። ዛሬ ደግሞ ከነ ደመቀ ጋር ተመካክራ ተሳክቶላታል። ደመቀ ግን አሁንም ቢሆን ይህንን ነገር ሲሰማ በጣም ስለተናደደ ተመልሳ እንድትሄድ ለአደይ ፈቅዶላታል። አደይም ተመልሳ ሄዳለች። ተመልሳ ወደ ቤታቸው ስትገባ እንግዲህ ኤላን ሳሎን ተቀምጦ ታገኘዋለች። ካል ብትሆን እዛ ቤት አደይ ተመልሳ እንድትመጣ አትፈልግም። ና ገና ስትሀት ስልችት ነው ያላት። ደሞ አደይ ምልሰሪ መጠሽ ወጣሽ አልተባለም እንዴ? ከዚህ ቤት ውጭ የት መኖር አትችም? ለምን መጣሽ ብላ አከታትላ ትጠይቃታለች። እኔ የመጣሁት ለምለም ነኝ ስላለችኝ ነው እንጂ መመለስ እችላለሁ ስትል፣ አዎ ለምለም እዚህ የለችም ይላታል። ሌላ በቃ ይላ በጣም መልካም ጊዜ ይሆንላችሁ። እሷ ስላለች ወይም ደግሞ ካለች ብዬ ነበረ የመጣሁት ብላ ልትወጣ ስትል ቆየ አደይ እንዳትጂ፣ ለምለም እኔ እስከመጣ ድረስ ትጠብቀኝ ብላለች። አደይ ከመጣች እዚህ ትሁን ብላለች ስትለው፣ ኤላ አንተ ከፈቀድክልኝማ ስራ እስከማገኝ ድረስ እዚህ መሆን እፈልጋለሁና እዚህ መሆን እምችል ከሆነ እኔ ለምለምን ጠብቃታለሁ ብላለች። ፍቅር ዛሬ ለዴቭ ሮማንቲክ የሆነ ነገር ሳሎን ውስጥ ካዘጋጀች በኋላ አይኑን ጨፍና እና እስቲ ዛሬ ሰርፕራይዝ ላደርግ እፈልጋለሁ፣ ሳሎን የሆነ ነገር ስላለ ወደዛ አብረን እንሄድ ብላ ይዘው ትሄዳለች። ከዛም በኋላ እሷ እንግዲህ ሳሎኑን ድምቅ አድርጋ፣ ጠረጴዛውን ፍቅር በሆነ አበባ ድምቅምቅ አድርጋ፣ ሻማዋን አበራርታ የፍቅር ጊዜ ደማቅ የፍቅር ጊዜ እንዲያሳልፉ ዝግጅት ብላ ደስ ብሏት ነበረ። ዴቭን ይዛ ወደ ሳሎን የመጣችው። ከዛም በኋላ አይኑን እንዲገልጥ ትፈቅድለትና አይኑን ይገልጻል። ይውልዴ ትለዋለች። ዛሬ እኔና አንተም ደብሮሃል እኔም ደብሮኛል። ነገር ግን ጠፋጭ የሆነ የፍቅር ጊዜ እናሳልፋለን ደስ አይልም? ብላ ያዘጋጀችውን ስታሳየው ከመደሰት ይልቅ ዴፍ በጣም ይናደዳል። ከዛም በኋላም ትራሱን ውርውር አድርጎ ሶፋው ላይ ይቀመጥና ምን እያልሽ ነው? ፍቅር እኔ እኮ አልተረዳሽኝም። ትወጅኛለሽ? አዎ ይሄን ነገር ደጋግመሽ ነግረሽኛል ደጋግመሽ ስለነገርሽኝ ደግሞ እኔውን ወደ ፍቅር ውስጥ ማስገባቻልሽ ማለት አይደለም። እኔም እንዳንቺ የምወዳት ሴት አለች። ለምንድን ነው ማትረጅኝ? ሁላችንም እኮ በየበኩላችን የምናፈቅረው ሰው አለን ማለት ነው። እንቺ ደግሞ ሁለታችንም፣ ወይም ደግሞ ፍቅር ከሁለቱም አካል ካልሆነ በስተቀር ምናልባት ያሰብሽውን ደስታ ላታገኝ ስለምትችል፣ እኔን እኮ መተው ነበረብሽ። እንደዚህ እያደረግሽ ማሰቃየት የለብሽም ብሎ ጭራሽ ከስቃይ ነው የቆጠረው ዲብ በጣም የደነገጠችው ፍቅር ይህንን ነገር ስታይ ደስ አይለም። እንደምወድህ በጣም ታውቃለህ፣ ና እኔ ልንከባከብ ዝግጁ ነኝ ዴቭ ባክ፣ ወደ እኔ ተመልከት ትለዋለች። በፍጹም እንደማይሆን ይገልጽላታል። በሌላ በኩል ደግሞ ኤላ ተጨንቋል። አባትየው ደውለው እሱ ጋር እንዲመጣና ስራውንም ሆነ ህይወቱን እዛው እንዲቀጥል ይፈልጋሉ። በዚህ አጋጣሚ ደግሞ ከለምለም ጋር ፍቅር የጀመረው ኤላ በጣም ተጨንቋል። ለአደይ እያማከራት ነው። ዛሬ እሷም ትለዋለች፣ ሴት ልጅ አንዴ ልቧ ከተሰበረ ለመመለስ በጣም ይከብዳታል። ና ኤላ፣ በተቻለ መጠን ጥላት አትሂድ። የምትችል ከሆነ አባትህን አሳምነ እዚሁ ከእሷ ጋር ለመኖር ሞከር። የማይሆን ከሆነ ደግሞ እሷ ሄዳ የፍቅር ህይወታችሁንና ትዳራችሁን አብራችሁ ለመኖር ሞክሩ። ኤላ በጣም ነው ለሙ የምትወድህ ብላ ነግረዋለች። እንግዲህ በጣም ጭንቀት ውስጥና አጣብቂኝ ውስጥ ያለው ኤላ የአባቱን ትዕዛዝ ያክብር ወይስ የፍቅሩን የልቡን ምትያዳምጥ በጣም ግራ ተጋብቷል። ነገር ግን አደይ የተሰማትን ነግረዋለች። እሱም ትክክል ነሽ አደይ፣ ግን በጣም ግራ ያጋባል። አባቴም እንዲያዝንብኝ አልፈልግም፣ እኔ ደግሞ ለምለምንም ትቼ መኖር አልችልም። እና ከዛሬ የከፋ እንደዚህ ጭንቅ ያለኝ ቀን የለም ሲላት፣ ግድ የለም ተረጋግተ አስብበት እንጂ መፍትሄ አይጠፋም ብላለች አደይ በሌላ በኩል ደግሞ ደመቀ ደውሎ ላት አለ ፍቅር ማለት ነው። በተለይ የሰራችሁን ስራ ሲሰማ በጣም ተናዶ ሊያነጋግራት ሲደውል ብድግ ታደርግና ስልኩን ገንዘብን ሰጥቻለሁ፣ ሌላ ከኔ ምን ትፈልጋለህ? ትላለች ምክንያቱም የሰራችሁን ሁሉ የሰማ ስላል መሰላት ማለት ነው እሱ ግን ድጋሜን የተበሳጨባት በስልክ ውስጥ ባደረገችው ንግግር ማለት ነው። ወደ ቤቷ ሄጄ የፈለገው ነገር ይምጣ እንጂ አነጋግራታለሁ ብሎ እንደ አራስ ነብር በሚባል ሁኔታ እንግዲህ ተቆጥቶ ወደ ቤቷ እየገሰገሰ እየመጣ ነው። ይህንን ያላወቀችው ፍቅር ግን ከእንደገና ደግሞ ወደ ላይ ትወጣና ሊዱ ሙዚቃ ከፍታ እየደነሰች እያለ ክፍሏ ትገባለች። ከዛም በኋላ እንዴት ሊዱ እኔ እንደዚህ ተናድጄ ያለው አንቺ ትደንሻለች ስትላት ሊዱም እንግዲህ ያው አልሰማቻትም ኤርፎን አርጋ ስለነበረ ማለት ነውና፣ በጣም ትገረመባትና ትናደዳለች። ከዛም በኋላ ስልኳን ትወስድና እሰራልሻለሁ፣ እንዴት በዚህ ሰዓት አንቺ ትጨፍሪ ያለሽ ትደንሻለሽ? ለማንኛውም እሰራልሻለሁ ብላ ልክ ስልኩን ብድግ ስታረግ በአጋጣሚ ልዱ ዞር ስትል ታያታለች። እንዴ ፍቅር ስትገቢ እንኳን ምንም ነገር ድምጽ የለሽም እንዴ፣ መንፈስ ነሽ ምንድነሽ? እንዴት ስትገቢ አላወቅኩም? ስትላት ምንም አይነት ነገር ሳትመልስላት በንዴት ስልኩን ይዛ ትወጣና በሩን እላዋያ ላይ ትቆልፋባታለች። በዚህ ጊዜ በጣም የተናደደችው ሊዱ እንዲከፈትላት አጥብቃ ብትወተውታትም በፍጹም ልትከፍትላት አልቻለችም። እንደውም በሩን ከመክፈት ይልቅ ተንደርድራ ወርዳ ደረጃው ላይ ትቀመጥና የሊዱን ስልክ ቼክ ማድረግ ትጀምራለች። ምንድን ያለው ከማን ጋር ነው ግንኙነታ ምን እያደረገች ነበር የሚለውን በሙሉ እዛ ቁጭ ብላ እየፈተሸች እያለች ሊዱ በጣም ትጠራለች። በር ተዘግቶባታል። ዛሬ ከዚህ ልውጣ እንጂ ከዚህም በኋላ ከፍቅር ጋር ያለኝን ግንኙነት እኔ ነኝ ማቀው ትላለች። ነገር ግን ማን ሰምቷት ማንም ሊከፍትላት አልቻለም። ደረጃው ላይ ቁጭ ብላ ስልኩን ቼክ እያደረገች እያለ በሩ በሀይለኛው ይንኳኳል ቀና በላይታ ነገሩ ስልክ ውስጥ ያለው ጉዳይ ስለ ሰባት ብዙም ያላተኮረችው ድጋሚው ስልኩ ማየት ስትጀምር፣ ድጋሚ በሀይለኛው ከዛ የበለጠ በሀይለኛው ይንኳኳል። እንዴ ምንድን ነው ጉዱትልና ፍቅር በሩን ልትከፍት ወደ በሩ እየገሰገሰች ትሄዳለች። በሩን ስትከፍትም ያየችው ደመቀን ነው። ደመቀ ምንድን ነው ብሩ ተሰጠ አይደለ፣ እንዴ ለምንድን ነው እንደዚህ የምታንኳካው? መምጣትስ ለምን አስፈለገ? ትለዋለች። መምጣት ለምን እንዳስፈለገ አሁን ላሳይሽ ነው ይላታል። ምን ማለት ነው? ገንዘብ እኮ ተከፍሏል፣ ስትል እንደ ሕጻን ልጅ ብድግ አርጎ አንጠልጥሎ ጀርባው ላይ ያደርጋታል። አረ፣ ምንድን ነው ጉድ፣ ወዴት ነው ምንድን ነው፣ አልገባኝም፣ ስትል አንጠልጥሎ ይዟት ይሄዳል። የሚገርመው ነገር ሊዱን በሩ እንደተዘጋባት ፍቅርም በሩ ልትከፍት እንደወጣች ሳትዘጋው ተሸክመዋት ይዘዋት ሄደዋል። ነገ ምን እንደሚፈጠር አይታወቅም። ለዛሬ ፍቅር የለችም። ምናልባት ስለ ፍቅርና ስለ መሰቃየት ሁሉንም ነገር አስተምረው ይመልሷት ይሆን? ዛ ቤት እንግዲህ ዲዱን በማሰቃየት ፍቅር የመጀመሪያውን ድርሻ ትወስዳለች። ና አሁን ደግሞ እሷም ደግሞ ያላሰበችው ነገር ገጥሟታል። ምን አይነት ነገር እንደሚከሰት እንግዲህ በሚቀጥለው ሳምንት እናያለን። የዛሬው አደይ ድራማ ይህንን ይመስል ነበረ። ስለተከታተላችሁኝ እጅግ አርጌ አመሰግናለሁ። መልካም ጊዜ የሆነላችሁ እናመሰግናለን።